አው ቻይናን ክፉኛ በሳይቷል። የትራምፕ አስተዳደር በመላው የዓለም ሀገሮች ላይ በውጭ ምርቶቻቸው ላይ የታሪፍ ጫና መጣል ከጀመረ ወዲህ ሀገሮች ከአሜሪካ ጋር ወደ መደራደር እያዘነበሉ እንደመጡ ይነገራል። የአውሮፓ ሕብረትና በተለይም የሩቅ ምስራቅ ሀገሮች የአጸፋ የታሪፍ ጫና ከአሜሪካ ወደየሀገሮቻቸው በሚገቡ ምርቶች ላይ ለመጣል ከወሰኑ ወዲህ ከአሜሪካ አምራችና ላኪ ኢንዱስትሪዎችና ከአሜሪካ ሸማቾች ዘንድ ከፍተኛ ተቃውሞና ከፍተኛ ስጋት ሲያጠነጥን ቆይቷል። የአሜሪካ የኮንግረስና ሴኔት አባላትና ተጽዕኖ ፈጣሪ ፖለቲከኞች ሳይቀሩ ፕሬዚዳንት ትራምፕ በዓለም ላይ የጣሉት ታሪፍ ከሁሉም በላይ የአሜሪካና አሜሪካውያንን ጥቅም የሚጻረር ነው ሲሉ ሲቃወሙ ሰንብተዋል ለዚህም ይመስላል ፕሬዚዳንት ትራምፕ የጣሉት ታሪፍ የሚራዘምበትን ቀን ሲያራዝሙና ሲያወላውሉ የቆዩት ይባላል ከቻይና ወደ አሜሪካ በሚገቡ ምርቶች ላይ ግን ሰውየው ያመረሩ ይመስላል የታሪፍ ጫናው ያዝ ለቀቅ ጠበቅላላ ማለቱም ከየሀገሮቹ ጋር ለአሜሪካ የሚጠቅም የንግድ ድርድርና ስምምነት ለማሰር ያለመ እንደሆነ ይነገራል። የንግድ ስሌቱ ሰምሮ ታዲያ የተለያዩ ሀገሮች የአጸፋ የታሪፍ ጫና ከአሜሪካ ወደ የሀገሮቻቸው በሚገቡ ምርቶች ላይ ለመጣል ያሰቡትን የንግድ ወይም የታሪፍ ውሳኔ ያዝ አድርገው መጀመሪያ እንደራደር ወደሚል ሀሳብ እየመጡ ነው። መደራደሩ ጥሩ ሆኖ አሁን አሁን ይፋ እየወጣ እንዳለው ከድርድሩ የአሜሪካ ቁጥር አንድ ዓለማዊ የንግድ ተፎካካሪ በሆነችው ቻይና ላይ ያሴረ ያደባ ጉዳይም እንዳለ ብቅ ብቅ እያለ ነው። ቀደም ሲል ከሁሉም ሀገራት በከፋ ደረጃ የ145 በመቶ ታሪፍ ከቻይና ወደ አሜሪካ በሚገቡ ምርቶች ላይ ቀረጥ የጣለው የትራምፕ አስተዳደር አሁንም ዋሽንግተን ከሌሎች ታሪፍ ከጣለችባቸው ሀገሮች ጋር የምታደርገው ድርድር የቻይና ወጪ ምርቶችን ለመምታት ያነጣጠረ ስናይፐር እንደሆነ መረጃዎች እየወጡ ነው። ለሀገራቱ የተጣለባቸው የታሪፍ ጫና ሊለዝብ ወይም ሊነሳ ወይም ኤግዘምትን ሊሆን ከሆነ በምላሹ ከቻይና ጋር ያላቸውን የንግድ ግንኙነት በከፊል ወይም ሙሉ በሙሉ ይተዋሉ የሚል ግዴታ ተጥሎባቸዋል። ይህ አቅጣጫ ቻይናን ከተጣለባት ከሁሉም ሀገራት የከፋ ታሪፍ በላይ ክፉኛ ያበሳጨ ሁነት ሆኗል የተባለው ቻይና እንዳለችው ሀገሮች የተጫነባቸውን የታሪፍ እፎይታ ወይም ስረዛ ከአሜሪካ ለማግኘት ብለው ዋሽንግተንን መለማመጥ ወይም ማስደሰት በንግድ ግንኙነቱ መልመጥመጥ የለባቸውም። ይሄ ነገሩን የባሰ ነው የሚያከርባቸው መለሳለሳቸውን የተመለከተችው ዋሽንግተን ሌላ ራሷን ብቻ የሚጠቅም ውል እጃቸውን ጠምዘዛ ላለማስፈርሟ ማረጋገጫ የለም ብላለች። የቻይና የንግድ ሚኒስቴር እንዳለው መስማማት ወይም እጅ መስጠት የንግድ ሰላምን አያመጣም፣ መደራደርና ማቀርቀርም ለየሀገሮቹ ክብርን አይሰጥም ብሏል። በቅርቡ አሜሪካ ከጃፓንና ከደቡብ ኮሪያ ከመጡ የንግድ የልዑካን ቡድኖች ጋር የተጣለባቸውን ታሪፍ በተመለከተ ድርድር አድርገዋል። የቀረበላቸው አማራጭ ታዲያ የአሜሪካ የታሪፍ ጫና እንዲላላ ወይም እንዲነሳ ከፈለጉ በምላሹ ከቻይና ጋር የሚያደርጉትን የንግድ ግንኙነት ያቆማሉ ወይም በከፍተኛ ደረጃ ይቀንሳሉ። ከዚህ መረጃ በኋላ ነው የቻይና የንግድ ሚኒስቴር ባወጣው መግለጫ ቻይና ከሀገራዊ ፍላጎቷ በተጻረረ መልኩ ሀገሮች ከአሜሪካ ጋር የሚያደርጉትን ድርድርና ስምምነት በእጅጉ ትኮንናለች። ከነፃ ገበያ መርህ ያፈነገጠ የማናለብኝነት የንግድ ግንኙነት ስምምነት ነው ስትል የተሰማችው። ይህንን በሚፈጽሙና በሚያስፈጽሙ ሀገራት ላይ ቻይና የምትጥለው የአጸፋ የንግድ እርምጃ ሀገራቱ የሚቋቋሙት አይሆንም ሲል አስጠንቅቋል። በመግለጫው ከነዚህ ሀገራት ጋር ቻይና የምትሸጠውንም ሆነ የምትገዛውን የንግድ ግንኙነት ታቋርጣለች ብሏል። የአውሮፓ ሕብረት ጫናውን መቋቋም የማይችልና አሜሪካንን ለማስደሰት በንግድ ጦርነቱ የሚያጎበድድ ወይም አንገቱን የሚደፋ ከሆነ ጥያቄው ማቆሚያ አይኖረውም። ለትራምፕ አስተዳደር የልብ ልብ መስጠት ነው ብሎታል። የቻይና መረር ያለ አስተያየት የመጣው አሜሪካ ከ12 በላይ ከሚሆኑ መደራደር ከሚፈልጉ ሀገራት ጋር የታሪፍ ጫናው ሊቀንስላቸው ከሆነ በቻይና የውጭ ንግድ ላይ እንቅፋት ወይም መሰናክል እንዲፈጥሩ እየተጫነች መሆኑ ከተነገረ በኋላ ነው። ፕሬዚዳንት ትራምፕ እንዳሉት አሁን ከሰባ በላይ ሀገራት ከዋሽንግተን ጋር የንግድ ድርድር ለማድረግ ቅድመ ሁኔታዎችን ጨርሰዋል። የንግድ ምሁራን እንደሚሉት ከአሜሪካ ጋር የጃፓን የወጪ ገቢ ንግድ ከቻይና ጋር የተመጣጠነና ከሁለቱም ሀገራት እኩል ከፍተኛ ትርፋማነትን የምታገኝ ሀገር ናት። በዚህ ረገድ ጃፓን አሜሪካ የምትፈልገውን የቻይናን ገበያ የመተው ቁመና ላይ መድረሷ አጠራጣሪ ነው። የጃፓን የንግድ ሚኒስቴር በይፋ እንዳለው ቶኪዮ ከአሜሪካና ከቻይና ገበያዎች ምርጫ እንድታደርግ መገደድ አትፈልግም። የደቡብ ኮሪያው ተጠባባቂ ፕሬዚዳንት ሃንዶክሱም ከአሜሪካ ጋር ድርድር እንጀምራለን፣ ከሌላ ሀገር ጋር ያለንን የንግድ ግንኙነትን በተመለከተ ግን የእኛ የግላችን ጉዳይ ነው ማለታቸው ተሰምቷል። ይህ በእንዲህ እንዳለ ደግሞ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በዚሁ ሳምንት አሜሪካ ይገኛሉ ተብሎ የሚጠበቀውን የህንዱን ጠቅላይ ሚኒስትር ነሬንድራ ሞዲን በንግድ ታሪፍ ጉዳዩ ላይ ያገኟቸዋል ተብሏል። የ26 በመቶ የታሪፍ ጫና የተጣለባት ህንድ ከአሜሪካ ጋር የንግድ ድርድር አድርጋ ወደ ስምምነት ካልመጣች የታሪፍ ጫናው እየጨመረ እንደሚሄድ ማስጠንቀቂያ ተሰጥቷታል። ጄዲ ቫንስ ከብሪታንያም ጋር ሁለቱንም ሀገራት የሚጠቅም የንግድ ወይም የታሪፍ ድርድር እንደሚያደርጉ ተናግረዋል። የጦር አፈሙዙ በሙሉ ያተኮረው ግን የቻይና ገቢ ወጪ ንግድ ላይ ይመስላል። ፕሬዚዳንት ትራምፕ የገቢ ምርት ታክሱ የአሜሪካ ሸማቾች ተጨማሪ የአሜሪካንን ምርት እንዲገዙ የሚሰበሰበው ታክስ እንዲጨምርና የሀገሪቱ ኢንቨስትመንት እንዲያድግ ያስችላል ሲሉ ይከራከራሉ። ነገር ግን ታዛቢዎች የአምራች ኢንዱስትሪውን ሁሉ ወደ አሜሪካ ማምጣት ውስብስብና አስርት ዓመታትን ሊወስድ እንደሚችልና በመካከሉ ደግሞ የአሜሪካን ኢኮኖሚ እንደሚጎዳ ያነሳሉ። የአንድ ሀገር ነጠላ የንግድ ስርዓት የለም ቀርቷል። የዓለም ኢኮኖሚ ዛሬ የንግድ ትስስር ውጤት ነው። የዓለማችን ታላቅ አምራችና ታላቅ ሸማች የሆነችውን ቻይናን ጥሎ በፍጥነት ሊያድግ የሚችል የአሜሪካ ኢኮኖሚ አይኖርም ይላሉ። ትራምፕ ለዚህ ጆሮ ያላቸው አይመስልም። አስተዳደራቸው በቻይና ወጪ ምርቶች ላይ እስከ 245 በመቶ የታሪፍ ጫና ለመጣል አሁንም ዝቷል።